ሌላኛው ጉዳይ ደግሞ ሰይፍሻ ያጋራው ፎቶ ነው። የሆስፒታል አልጋ ላይ ሆኖ አይተነው ነበር እና ብዙዎች ተጨንቀዋል። ሰይፉ ምን ሆኖ ነው ብለው ጠይቀዋል። ስለዚህ እንደውልለት አይደል? እንደውልለት። እንዴት አመሸ ሰይፍሻ? ሄሎ እንዴት ናችሁ? አለን አለን። ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ? ቀለል ያለ ነው እኮ ያን ያህል እንዲህ የሚያስወራም ባይሆን፣ ያው እንግዲህ አንድ አስር ቀን አልነበርኩም አይደል? አየር ላይ ቦታ ብዬ ነበር። ወደ እዚያ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክ አፕ ለማድረግ ሄድን። ከእዚያ ቀለል ያለ ነው። አሁን ወደ ኢትዮጵያ ተመልሽ ያለው ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? ደህና ነን። አረ ድምፅህም ብርትት ብሏል። እኔ ኮ በጣም የታመመ ነበር የጠበቅኩት። አረ ምንም እንደ የሳቅን የተጫወትን መጣው ኮ አሁንማ መጣው ስ ነገሩ እንግዲህ በዚህ መጥቻ ስለዚህ ታምህም አይደለም የሄድከው። እንደው ቼክ አፕ ስትደረግ እች ነገር ብትስተካከል ተብሎ ነው አይደለ? ተይፍሻል። አዎ፣ ይሄ በተለይ አሁን ከአርባ በላይ ስትሆኝ አሁን ልቡስ ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር እነሱ ነው መጀመሪያ ላይ ይሆናል ተብሎ የተነገ ሊሆን ይችላል ተብሎ የተነገረው ሲመረመር ነፃ ነገር ሲሆን በቃ ቴንኪው ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና፣ ስለዚህ ምንም ሕመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን አይ ጎሽ ጀምሮ እናደርገዋለን ብለን ነው አይ እግዚአብሔር ይመስገን። እዚህማ ሙዝን ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ሰው እንግዲህ እኔ እኛ እንጠግናለን። እራሳችን በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል። እንደሱ እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ስራችን እንመለሳለን። እሺ፣ አሁን ግን እኔ አንድ ጥያቄ አለኝ። ሰይፍሻ ሁለት አድርጊው። አመንክ አርባን አመንካት አሁን ግን እዛ ይስቃል መመርመር ያለበት ሰው ዚህ መሳቁ በጣም አስፈላጊ ነገር ነው። አባቴ ነገሮች የሀያመት ልጅ አይነት ተክለ ሰውነትና አቅምን ያለህና ቀየር፣ ከሀያ አመት ሆነሃል አሁን ምናምን ብለው ነው። እንደውም አትነቀው አክብረው የላኩኝና በዚህ አጋጣሚ አስበው ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት በቀጣይ ቀናት እንደው ወደ ስራ እንመለሳለን። እንዳይሆን ራ ሆነ እዛ ምናልባት መቅዶኒያ ላይ ከጠፋው አስር ቀን ስለሆነኝ አንዳንዶቹ በዚህ ነው ወይ ምናምን ሲሉ ነበረ። ያን ያለ ህመምም አይደለም ኤርሙሳ ተገቤ ቁጭ ብሎ ምናም ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለለት እንደዛ ነው ያጋጠመኝ። እና አሁን በቃ በሙሉ አቋም ላይ ነው የሚገኘው። አይ አሪፍ እንትንም፣ አክቹሊ ፎቶህንም ሳይኮ ዘና ብለህ ነው ፈልሰስብ ብለ የታመመም አትመስለም። ታ አስታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ብዙዎች ነው የደወሉልኝ ስልኬ እስካሁን አደቃ ጥረት ስፋታ የለውም። ነገሮች በጣም ጥሩዎች ናቸው። በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብያስባለው ላሰባችሁ ሁሉ ልበጸሎትም

እግዚአብሔር ፍቃድ ፈጣሪ ፍቃድ እንግዲህ እዚህ ወንበር ላይ እንገናኛለን። ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው። ብዙዎች ኮንሰር አድርጓቸው በኮመንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምፅህን ካላሰማናቸው መቼም እፎይ አይሉን ብለን ነው። አሁን ይኸው ድምፅህን ሰምተዋል። ሁሉ ነገር ሰላም ነው እግዚአብሔር ይመስገን። በጸሎት ላሰባችሁኝ ለደወላችሁ አጠቃላይ ፍቅራችሁን ላሳያችሁኝ ሙሉ ከልብ ነው የማመሰግነው። ነገሮች በጣም ሰላም ናቸው። በቀጣይ ቀናት ወደ ሥራ እመለሳለሁ እና ምንም የሚያሳስብ ነገር የለም። በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው። ነው እንግዲህ መልዕክቴ ሽ በጣም ጥሩ ሰይፍሻ፣ እንግዲህ ከሰኞ ማክሰኞ እዚሁ የምንገናኝ ይሆናል። በፈጣሪ ይማርህ አለልም ኦልሬዲ ደህና ነህ ያለው፣ ስለዚህ እንቅልፍን አስተካክለ ደግሞ እንገናኛለን። በቃ እንገናኛለን፣ እግዚአብሔር ፈቃድ ሁላችሁንም ከልብ ከልብ ነው የማመሰግነው። እስከ ሌሊት እንግዲህ አደምጣቸዋለሁ እስከ ዛሬ አድማጭ ነው እስከ ቀላቀላችሁ ናፍቄያለሁ፣ እኛም ናፍቀናል። የበዓል ሰሞን ስለሆነ በመላው አለመሆናችሁ፣ ይህም ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ሊያሳየችሁኝ ፍቅር ሁሉ ከልብ ነው የማመሰግነው ከልብ ከልብ አመሰግናለሁ። ሁሉም ነገር ሰላም ነው፣ ስለዚህ አታስቡ። ምንም ችግር የለም። ደህና ነኝ። በቀጣይ በጥሩ አቋም እንመለሳለን። እንደሁም ከሜዲያ በፊት የቀረስኳቸው አንድ ሁለት ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካውኝም የሰራሁት ሾ ነው እንግዲህ ያለው እና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶንያውም ማሰባሰቢያ ላይ የምን ረፍት ብለን ደግሞ እንመጣለን። ከእግዚአብሔር ጋር በጣም ደስ ይለናል። እንግዲህ ሰላማችን ሰላምህን ያብዛልህ ሰይፍ፣ ሻይ እንገናኛለን። መልካም ምሽት ሁላችሁም፣ እንግዲህ በከልብ ከልብ አመሰግናለሁ። መልካም ምሽት ብያለሁ። እኔም ባባይ፣ ቻው ፈርስታንድ ኢንፎርሜሽን ይኸው መልሰናል። ከዚህ በኋላ ጥያቄዎች አይደጋገቡ ብለን ተስፋ እናደርጋለን። በነገራችን ላይ እየተቆራረጡ ቪዲዮዎች አሁን እኛ ስቱዲዮ ከገባም በኋላ እራሱ በቲክቶኮች ላይ ምናምን እየተለጠፉ ነው የሚገኙት። የሚያሳስቱ መረጃዎችም እየተለጠፉ ነው። ስለዚህ ይኸው መረጃው ይሄ ነው። ከሰኞ በኋላ ሴፍሻን በተለመደው ቦታው ላይ ታገኙታላችሁ